ያፌት የማይወጣበት ወጥመድ ውስጥ ገባ ማለት ነው። ወጥመድ ውስጥ ያስገባው ማን ነው? ናታን ነው። ናታን እኔ ያፌትን መበቀል እችላለሁ የዲያራ ናት ሲልም ምን ችግር አለ፣ እኔ ከጎንክ ነኝ ስትለው ነበረ። እናም እንዳሰበው አድርጎታል። ከፖሊሶች ደግሞ መጥሪያ ቀጥታ ወደ ያፌት መጥቷል። በሰራው ስራ በሰራው ወንጀል ነው የታሰረው ማለት ነው። ከባድ ነው። እናም ጺና ኤፍራታ የሚያለቅሱበት ምክንያት ምን እንደሆነ የምነግራችሁ ይሆናል። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። ሰላም ሰላም፣ ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ብዙ ትርፍ ይበልላችሁ። በሀገር ውስጥም ከሀገር ውጭ ያላችሁ እግዚአብሔር ይጠብቃችሁ፣ ሀገራችንን ሰላም ያደርግልን። ለዚህ ቻይናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እናም ቪዲዮውን እስከ መጨረሻ ለመከታተል ሞክሩ ማለት ነው። እኔ ባለፈው ብያችሁ ነበር ያፌት ጉድ ሆኗል። ጉድ የሆነበት ምክንያት የምነግራችሁ ይሆናል እናንተ ግን ቪዲዮን እስከ ፍጻሜ ለማዳመጥ ሞክሩ ማለት ነው። እናም በባለፈው ትዝ የሚላችሁ ከሆነ በስልክ ሲያወራ ነበረ፣ ናታን ደግሞ ሲከታተለው ነበረ ያወራውን እያንዳንዱ ነገር ሰምቶታል። እናም የዲያራ እናት ሁሉንም ነገር ስለምታቅ እያበረታታቸው እና ከጎኑ እየሆነች ትገኛለች። በዛም ምክንያት ብር ከሆነ የምትፈልገውን ነገር ናታን እኔ አደርግልሃለሁ ብላለች ናታን ደግሞ ከስራው ይልቅ እኔ ያፌትን ብበቀል እኔ ግን ያፌትን የመበቀል አቅሟለኝ እንዴ ሲላትም ችግር የለም እኔ ከጎንክ ነኝ አንተ ብቻ ስራዎችን ለማጠናቀቅ በርታ እኔ ሁሌም ከጎን ነኝ የምትፈልገውን ያህል ብር እሰጥሃለሁ ብር ካለክ ማሽከርከር ትችላለክ ብላ ስታበረታታው ያ ያቀደው እቅድ ዛሬ ተፈጽሟል ማለት ነው እና ያፌትን አስቀፈደደው መጥሪያ ቀጥታ እስከ ቤት ድረስ መጣለት ለማን ለያፌት ማለት ነው ባደረገው ወንጀል ነው መጥሪያውም የመጣለት ወንጀል ስራ እንደሚሰራ እናውቃለን ሴቶችን አግቶ እንዲሁም ደግሞ ትዝ የሚላችሁ ከሆነ መጠጥ እየጠጡ ከወንዶች ጋር እና ከባድ ነው በእርግጥ እና ከባድ ወንጀል እየሰራም ስለነበር ነው ይሄ ነገር የመጣለት ይህንን ነገር ሁላ ደግሞ ናታን የተደበቀውን ሚስጥር በደንብ አድርጎ ሰምቶታል እናም አሁን ላይ ብቻውን ሳይሆን የዲያራ እናት ከጎኑ ናት። ብር ብትፈልግ ምን ብትፈልግ እኔ ከጎን ነኝ አያሳስብክ እያለች እያበረታታቸው ትገኛለች። እናም ደግሞ ሁላችንም እንደምናውቀው አሁን ላይ ናታን የመጀመሪያው ናታን ሳይሆን አሁን ሌላው ናታን ነው። ምክንያቱም ብዙ ነገሬን ቀምቷል፣ ጨረቃዬን፣ የምወዳትን የማፈቅራትን በጉልበት ቀምቶኛል። ነገር ግን አሁን መበቀል የምፈልገው ያፌትን ብቻ ነው እያለ ነበረ። እና ያሰበው ተሳክቶለታል ጺና ኤፍራታ ያለቀሱበት ምክንያት ነግራቸዋለሁ። እዚህ ጋ ፅ በጣም በጣም በጣም ነው የምትወደው ማንን? ቢንያምን ማለት ነው። ቢንያምን በጣም ስለምትወድ ስለ ቢንያም እያሰበች ለማን ነው የምትነግረው? ለኤፍራታ። ኤፍራታም ደግሞ እኔ ናታን ናፍቆኛል የናታንን አይን ማየት ፈልጋለሁ እባክሽን ውሰጂኝ እያለች ታለቅሳለች። እናም እርስ በራሳቸው የራሳቸውን ፍቅር ያው የውስጣቸውን የሚያውቁት እነሱ ናቸው። እየተለቃቀሱ እያለ ለያፌት መጥሪያ ሲመጣላት በጣም ደስ አላት ማለት ነው። ኤፍራታ ቤዛ ፂ ደስ አላቸው። ምክንያቱም አሁን ያሉበት ሁኔታ በጣም ከባድ ነው። ቢሆንም ቀጥታ መጥሪያ ለያፌት በመጣለት ሰዓት በጣም ነው ደስ ያላቸው፣ በጣም ከመጠን በላይ። ግን የየራሳቸው ቁስል የየራሳቸው ውስጣቸው ለሐዘን እንዳለ ያስታውቃሉ። ምክንያቱም አሁን ላይ ኤፍራታ ሁላችንም እንደምናውቀው ለያፌት ለያፌት ስትል ሳይሆን ለናታን ስትል ነው። ይሄን ሁሉ መስዋዕት እየከፈለች ያለችው እናም ይሄንን መስዋዕት ይሄንን መስዋዕት የከፈለችው መስዋዕት ከንቱ እንዲሆን አሁን ላይ አቤል የሚያደርገው ተንኮል ደግሞ ከያፌት የባሰ ተንኮል እየሰራ ነው። ይሄንን ተንኮል የሚሰራው ማን ነው? ያፌትም ሳይሆን ከያፌት የባሰ አቤል አለ። አቤል ደግሞ ከእንትን ማለት ነው ኮፒ አርጎ ወስዶታል። ይሄንን ቪዲዮ አሁን በፊት ያፌት ኤፍራታን ያስፈራራበት ቪዲዮ በማን እጅን ያለው? በአቤል እጅን ያለው እና አሁን አቤል ደግሞ እስከ ቤት ድረስ ያፌት በሌለበት መጥቶ እያስፈራራት ነው። ምንድን ነው የሚለው? እኔ ያፌት ቤት እንድኖር አመቻች፣ አለበለዛ ይሄን ቪዲዮ አሳልፌ እሰጥና ናታን እንዲታሰር አደርጋለሁ እያለ ነው ይውት ተንኮሉን እና ነገር ግን ኤፍራታ የምታውቀው ኤፍራታ የምታውቀው ይሄ ቪዲዮ ያፌት ጋር እንዳለ ብቻ ነው የአፌት ጋር እንዳለ ብቻ ያፌት እንዳስፈራራት አስፈራርቶ ለናታን ስትል እንዳገባች ነው የምታውቀው እንጂ አልፎ ተርፎ በአቤል እጅ በፍጹም ይኖራል ብላ አላሰበችም። እናም ይሄንን ነገር በጸባይ ለያፌት ተናግራ ሳትወስደው ያፌትን ታሰረ ከባድ ነው። ሲቀጥል አሁን እኔ እንድኖር አመቻች እያላት ነው። እኔ ይሄንን ማድረግ አልችልም፣ መናገር ያለብህን ተናግረ ከቤት ውጣልኝ ስትለው አለበለዚያ እንደዚህ እንደዚህ አደርጋለሁ ሲል ምንም የምታመጣው ነገር የለም፣ ከቤት ውጣልኝ አለችው ማለት ነው። ከዛም በኋላ አንቺ እኮ ያገባሹ፣ አንቺ እኮ ያክስቴ ልጅ ያፌትን እኮ ያገባሹ እኮ ወደሹ አፍቅረሹ ሳይሆን ለናታን ስትይ ነው። እስከ መች ነው እንደዚህ መስዋዕት እምትከፊው? ሲላት አንተ ምን አገባ ከያገባ እኔ ለናታን መሞትም ካለብኝም እሞታለሁ። ምን ምናገባክ? ምን አገባክ? ምን አገባክ? ውጣልኝ አሁን አለችው። ውጣልኝ፣ ከቤቴ ትወጣላ፣ አትወጣ አለችው። ስሚ አላት እኔ ያለሁበት ቤት እኔ ያለሁበት ቤት ይሄ ማለት ነው፣ ይሄ ቤት ያፌት እንጂ አንችን አያገባሽም፣ ያገባሽም አላለም። ከዛ እሺ አሁን እኔ ብዙ ማውራት አልፈልግም፣ ከቤቴ ውጣልኝ አለችው። አሁንም ስሚኝ አላት፣ አንድ ነገር ልንገርሽ፣ እዚህ ቤት እንድኖር እማትመቻች ከሆነ ይሄንን ቪዲዮ አውጥቼ ለፖሊስ ነው የምሰጠው ብሎ አስፈራራት። በስተመጨረሻም አለቀሰች። አዘነች ደነገጠች። እኔ ለፋሁት እኔ ሁሉም መሥዋዕት የከፈልኩት ከንቱ ነው እኔ ሁሉ እኮ እየተሰቃዩ ያለውትኝ ናታን ምን ያህል አይኑ እንደናፈቀኝ ናታን ምን ያህል እንደናፈቀኝ እንደዛ እየተሰቃዩ ያለውትኝ እኮ ለናታን ስል ነው ታዲያኮ የኔ ልፋት ከንቱ ነው አለችና ለጺ፣ ደውላ ነገረቻት። ጺም አሁን ላይ እኔም አንቺም ጠንካራ መሆን አለብን። እባክሽን ጺ እባክሽን ጺ ትላታለች። ጺም ደግሞ እባክሽን እባክሽን ኤፉ በቃ ሁለቱም አሁን ላይ እየተደጋገፉ ነው። ሁለቱም ሀይለኛ እንትን ውስጥ ችግር ውስጥ ነው ያሉት እና በጣም ከባድ ነው። ቢኒ ደግሞ ሰተኛ ትንሳኝ እኔ እኮ በጣም ነው ጺንማ ማፈቅራት በጣም አፈቅራት አለው። ያን ሁላ ቃል ገብተን በስተ መጨረሻም ቃሏን አፈረሰች ይላል። ግን እኮ ጺ ቃሏን አላፈረሰችም። ቢኒ አሁንም ያልተረዳው ነገር አለ። እውነታው ገና ነው አልገባውም። እውነታው ሲገባ ከጺ ጋር አብሮ እንደሚኖር ተስፋ አረጋለው ምክንያቱም መረጃ አላት። በምን ምክንያት ይሄ ነገር እንደተፈጠረ እያንዳንዱ መረጃ በዳግምጅ አለ። ስለዚህ ይሄን መረጃ ሲደርሰው ከጺ ጋር አብሮ እንደሚቀጥሉ ተስፋ አደርጋለሁ። ጺን መቼ መቼም ሊጠላት አይችልም፣ አይችልም ማለት ነው። ቢኒ በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። እንደውም ሄዱ ጽሎት ሲያደርግ ነበር እና እኔ ኮስ ከሷ እኔ እሷን ለምጃለሁ ከሷ ሌላ ሴት ማየት አልችልም። በጣም ነው የምወዳት፣ በጣም ነው ማፈቅራት እሷ እንኳን ብትሰብረኝም ከእሷ ጋር መኖርና መቀጠል ነው የምፈልገው። እባክን ፈጣሪ ወይ እኔ አሁን ከአቅሜ በላይ ስለሆነ ነው ለአንተ የምናገረው እያለ ነው። እና ዞሮ ዞሮ ያለውን እውነታ ጺ የምትናገር ከሆነ አብረው እንደሚቀጥሉ ተስፋ አደርጋለሁ። ጺም ደግሞ በጣም የድሮ እሱ ያደረገላትን እያሰበች ምንም ነገር ስታጠፋ ምንም ነገር ስታጠፋ ራሱ ይቅርታ ይላት ነበር፣ ከዚህ በፊት ማስታወስ በማትችልበት ሰዓት እናም ደግሞ ትቀጣለ ስትለው ይቀጣላት ነበር። ምንም ባላጠፋውም ይቅርታ ይጠይቃት ነበር። በየደቂቃው ከሆነ ይቅርታ ይጠይቃት የኔ ቆንጆ ሽክ ካጠፋው ይቅርታ እያለ፣ ያን ያን እያሰበች ስቅስቅ ብላ ታለቅሳለች። ማን ጺ ማለት ነው የያፌት መታሰሩና መጥሪያው መምጣቱ ቤዝንም እንዲሁም ጺንም ኤፉንም ቢያስደስታቸው፣ ነገር ግን የየራሳቸው ቁስል አሁን ደግሞ እያስለቀሳቸው ነው። ፍቅር ማለት ደግሞ ቀላል ነገር አይደለም። በጣም ብዙ መስዋዕትን የሚያስከፍል ነው። እናም እንደዛ ሆኖ ሳለ ያው ዞሮ ዞሮ ፍቅራቸው እንደሚቀጥል እንደሚስተካከል ተስፋ አረጋለው። ኤፉም በጣም ናፍቆኛል። እባክሽን ሲ፣ እባክሽን ለምንሽ፣ ወደ ናታን ውሰጂ ስትል አሁን ናታን ጋር የምትሄጅበት ሰዓትም አይደለም እባክሽን ተረጋጊ። አሁን ላይ ጠንካራ መሆን አለብን። ያለውን ነገር ለማስተካከል ጥረት ማድረግ አለብን። ያሉትን መረጃ በስነ ስርዓት መያዝ አለብን። አለበለዚያ ግን ጉድ ሆነናል አለች። ለማን ለማ ሌኤፉ ማለት ነው። ኤፉም እንደምንም ከተቀመጠችበት ተነስታ ቀጥታ ወደ ቤት ሄደች ማለት ነው ጽም ወደ ቤቷ ተመለሰች እናም አልጋው ላይ ሁና ያሳለፈችውን ላይፍ ታሰላስላለች ቢዛ መጣች እና ምን ሆነች ነው ስትላት አይ በርዶኒም በርዶኝ እኮ ነው ምንም አደለም ምንም አይደለም ቤዝ ምንም አልሆንኩኝም ስለ በረደኝ ነው አለች ማለት ነው አውቃ ግን እኮ ያሳለፈችውን ላይፍ እያሰበች ነበረ ማለት ነው እና ፍቅር በጣም ከባድ ነው ፍቅር በጣም ብዙ መስዋዕት ያስከፍላል እናም ቢኒም ደግሞ ከእሷ ጋር አንድ ለመሆን በጣም ፍላጎት አለው። ብቻ አብረው እንደሚሆኑ እኔ ተስፋ አደርጋለሁ ቢና ፂ ማለት ነው ቢኒና ፂ አብረው ቢሆኑ ደስ ነው የሚለኝ ከምነግራችሁ በላይ በጣም ደስ ይለኛል። አብረው እንዲሆኑም ነው የእኔ ፍላጎት ማለት ነው። እና በነገራችን ላይ የምር በጣም ነው የሚያሳዝነው የኤፉ ለቅሶ በዛ፣ የፂ ለቅሶ በዛ፣ አሳዘኑኝ እውነት እና እነሱ እንደዚህ ስቅስቅ አድርጎ የሚያስለቅሳቸው የሚያፈቅሩት ሰው ከጎናቸው ስለራቀ ነው። ፂም በጣም እየወደደችው አንቺ ነሽ አደረግሽው፣ በአንቺ ምክንያት ነው እንዲሆንኩት ብሎ ቢኒ ሲያወራ አዘነች፣ አለቀሰች። እናም ኤፉ በምት እየከፈለች ያለችው መስዋዕትን ደግሞ ባዶ ለማድረግ ጥረት እያደረገ ያለው ማን ነው? አቤል ነው። አቤል በጣም ተንኮለኛ እንደሆነ እናውቃለን። አንድን ነገር ለማድረግ ወደ ኋላ የማይል በጣም የባሰ ከያፊት የባሰ ተንኮለኛ ነው እሱ ከጀርባ ሆኖ የሚያጠቃ ተንኮለኛ እና፣ በጣም በጣም በጣም ነው ያዘነችው። ግን ቢሆንም እኔ ናታን እናፍቆኛል የናታን አይን ማየት ፈልጋለሁ ትላለች። አሁን ላይ ናታን ደግሞ ከማንም ጋር መገናኘታል አይፈልግም። ያቀደውንና ያሰበውን መበቀል የሚፈልገውን እየተበቀለና እያንዳንዱን መረጃ እየለቀመን ያለው ተደብቆ ማለት ነው፣ ሆቴል ላይ እና ችግር የለም ሆቴል ማረፊያም ሆነ የምትፈልገውን ነገር አደርግላለሁ ብላ የዲያራ እናት ቃል ገብታለታለች እሱም እሽ ብሏል። እኔ ያፌትን መበቀል ከቻልኩኝ ይበቃኛል ብሎ ወስኖ ከማንም ጋር ያለ መገናኘት ሆቴል ላይ ነው የሚገኘው ማለት ነው። ነገር ግን ይፉናቱ ናፍቆኛል እያለች ነው። ብቻ ዞሮ ዞሮ ምን እንደሚፈጠር በቀጣይ የምናየው ይሆናል። እንደተለመደ አስተያየታችሁን በኮሜንት አስቀምጡ። የሀረግ ድራማ በጣም አስተማሪና በጣም አሪፍና በጣም ምርጥ ነው እና ከሀረግ ድራማ ምን ተማራችሁ? የሀረግ ድራማ ወዳጆች ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። በጣም አሪፍ እና በጣም ምርጥ ድራማ ነው። በጣም ተመችቶኛል። እንደተለመደ ላይክ ሼር ሰብስክራይብ አድርጉ። እወዳችኋለሁ። በቀጣይ እስክንገናኝ ባይ ባይ